አሁንም በፍጥነት እየገቡ በፍጥነት የሚወጡበት ነገር እንዳይኖር ከራስ ጋር ጊዜ መውሰድ፣ ማውጣትና ማውረድ፣ ትዳር የእድሜ ልክ ቁርኝት ጋባይ ሽማግሌ ልኬ ቀለበት አድርጌ ቶሎ ትዳሬን ህይወቴን መመስረት የምፈልገው እንጂ አላ ሄሉ ልብ ገዝታ ወለሰችና አብረው መኖር ከጀመሩ የትዳር ህይወታቸውን ይሄ ጥሩ ነገር ነው። ይሄ ጥሩ ነገር ነው። ይሄ የትዳር ህይወት አደባባይ ላይ ባይወጣ እጅግ በጣም ጥሩ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር፣ በያላችሁበት ቦታ እና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን፣ እኔ ሰላም ነኝ። ቻናሌን የምትከታተሉ ምክሬን የምትሰሙ እና አስተያየት የምታስቀምጡ ላይክም ኮመንት የምታደርጉ ሁላችሁንም እጅግ አድርጌ ከልብ ያመሰግናለሁ። አሁንም ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። ሰምታችሁም ስትጨርሱ ሀሳብ አስተያየት ካላችሁ ኮመንት መስጫው ስር አስቀምጡልኝ። አዳዲሶችም የሆናችሁ በተደጋጋሚ ወደ ምክር ቲዩብ መጥታችሁ፣ ነገር ግን ሰብስክራይብ ያላደረጋችሁ፣ ሰብስክራይብ ማድረግ የረሳችሁ ዛሬ ሰብስክራይብ እንድታደርጉ አስታውሳችኋለሁ። እንግዲህ ትላንትና ባየነው በነሄሉ ቪዲዮ ላይ ከያብ ስራ ጋር የነበራቸውን ሁኔታና የተፈጠረውንም ነገር ተመልክተናል። በሱ ነገር ላይ ያው እኔም ተናግሬያለሁ። ዛሬ ግን ዋናነት ርዕሴ እሱ አይደለም። ማለት ስለ ሄሉ የሰማነው ነገር እጅግ በጣም ደግሞ ደስ የሚያሰኝ ነገር አለ። ትላንትና በእንደዛው ሁኔታ ከያብ ስራ ጋር ተለያይተዋል ። ትላንትና ደግሞ እንደዚሁ በአዶት ቻናል ላይ የተመለከትነው እንዳልክና የአዶቱ አቅራቢ ያደረጉትን ቃለምልልስ ተመልክተናል እንግዲህ ስለ ሄሉ የተናገረውንና ስለ ሄሉ ያደረገውን ወይም ደግሞ የሰራውን ነገር አድምጠናል ተመልክተናል። እንግዲህ ምን ሊባል እንደሚችል እንደሚቻል አይታወቅም። ያም ሆነ ይህ እንግዲህ እንዳልክና ሄሉን የምናውቃቸው ናቸው። ከየአብ ስራ በፊት አብረው የነበሩ ሰዎች ናቸው። ብዙ ምዕራፎችን አብረው አልፈዋል። ብዙ ቆይታም አድርገዋል። እና በብዙ ደስ በሚያሰኝ ነገራቸው ብዙዎቻችን እንከታተላቸው እንደነበረ ይታወቃል። በኋላ ግን እንግዲህ በተፈጠረ ምክንያት በሚፈጠሩ ስህተቶች የእሷም ስህተት የእሱም ስህተት የሁለቱም ችግሮች ምክንያት ተለያይተው ደግሞ ለረጅም ጊዜ ቆይተዋል። ይሁን እንጂ እሷ ከየአብስራ ጋር በነበረችበት ጊዜ እንዳልክ በተደጋጋሚ በራሱ ቻናል ላይ ስለ ሄሉ የሚናገረው ስለሄኑ ስለ ሄሉ የሚጽፋቸው ነገሮች ነበሩና እንደገና ከሄሉ ጋር መኖር መሆን እንደሚፈልግ ከእሷ ጋር መኖር እንደሚፈልግ የልጆቹ እናት እንድት ማለት ሆንለት እንደሚፈልግ በተደጋጋሚ በጸጸት እና በሐዘን ስሜት ይህንን ሁኔታ ሲገልጽ በሰምተነዋል አድምጠነዋልም፣ አይተናልም የጻፈውንም ደግሞ ብዙ ጊዜ አንብበናል። ኢብን አርግዣ አለው ብላለ የአብ በነገረች ጊዜ ራሱ ያለው ነገር አለና እኔ ከነልጅሽ እቀበልሻ አለው የሚል የጻፈውንም ነገር ተመልክተናልና፣ እንግዲህ ከጊዜ ወደ ጊዜ ምን ያህል ለሄሉ ፍቅሩ እየጨመረ እንዳለ እየተመለከትን ነበር። ይባስም ብሎ ደግሞ ሄሉ ትሬዲንግ የሚል ድርጅት ደግሞ በስሟ ከፍቶ ያው አይተናል ትላንትና። እና እጅግ በጣም ደስ የሚያሰኝ ደግሞም ትልቅም የምስራች ነው። ሄሉ እንዴት እንደምታየው እንግዲህ እንዴት እንደምትቀበለው አናቅም፣ ግን በእንደዚህ አይነት ሁኔታ ከያብ ስራጋር ጋር በተለያየችበት በዚህ ጊዜ እና በዛው ቀን ነው እንግዲህ ይሄኛውን ነገር አዶት ቻና ላይ የተመለከት ነው ማለት ነው። እንግዲህ አሁንም ሄሉ ማድረግ ያለባት ነገር አለ። ረጋ ሰከን ብላ ትንፋሿን ሰብስባ ጊዜ ወስዳ ከራሷ ጋር መምከር ራሷን መመልከት ያለፉትን ዘመን ያለፉትን ምዕራፎቿን ማየት አለባት። እንደገና ደግሞ ቀጣይ ትልሟን ቀጣይ ምዕራፏ ምን መሆን እንዳለበትም መተመን ያለባት ይመስለኛል። አሁን እንግዲህ ባለፈችባቸው ሶስት ፌል ያደረገ ታሪኮቿ ድጋሚ በህይወቷ መምጣት ስለሌለበት ከትላንት ከትላንትና ችግሯና ና ከትላንትና ከተፈጠሩት ሁኔታዎች ትምህርትን ወስዳ ወታ ለቀጣዩ ኑሮዋና ና ለቀጣዩ ህይወቷ ራሷን ማዘጋጀት ግድ ነው የሚላት ግድ ነው የሚላት። አሁንም በፍጥነት እየገቡ በፍጥነት የሚወጡበት ነገር እንዳይኖር ከራስ ጋር ጊዜ መውሰድ ማውጣትና ማውረድ። ትዳር የዕድሜ ልክ ቁርኝት ነው። የእድሜ ልክ ቁርኝት ነው። ማንም ሚስት ሲያገባ ወይ ባል ሲያገባ ነገ ፈታዋለሁ ብሎ የሚያገባ ማንም የለም። የእድሜ ልክ ቁርኝት የልጆች እናትና የልጆች አባት ሆኖ አብሮ ለመኖር ሀዘንንም ደስታንም አብሮ ለማሳለፍ ወስነው የሚገቡበት የእድሜ ልክ ተቋም ነው። ስለዚህ ይሄ የእድሜ ልክ ተቋም ደግሞ በችኮላ የሚገባበት በችኮላ የሚወጣበት አይደለም። ብዙ ማሰብ፣ ብዙ ማሰላሰል፣ ብዙ ከራስ ጋር መምከር እና ብዙ ቀጣይ ነገሮችን ሊያደምቁና ሊያሳምሩ በሚችሉ ነገሮች ራስን መገንባት ግድ ነው። በቃ ግድ ነው። ምክንያቱም ትዳር ማለት የማህበረሰብ ተቋም ነው። በዚህ ተቋም ውስጥ የሚፈጠሩ ብዙ ነገሮች አሉ የሚከናወኑ ምናልባት ከፍታም አለ፣ ዝቅታም አለ፣ መብዛትም አለ፣ ማነስም አለ፣ ብዙ ሁኔታዎች አሉ እና ለሚፈጠሩት፣ ለሚመጡት፣ ለየትኛውም ነገር ራስን ብቁ አድርጎ ራስን አዘጋጅቶ መግባት ካልተቻለ በስተቀር ደስ ባለን ጊዜ እየገባን ደስ ባላለን ጊዜ ደግሞ የምንወጣበት ተቋም አይደለም። ትዳር ክቡር ነው፣ ጋብቻ ክቡር ነው። ስለዚህ በክቡርነትና በንጽሕና መያዝ ያለበት በትልቅም ጥንቃቄና አስተውሎት መኬድ ያለበት የህይወት ምዕራፍ ነው እንጂ ዝም ብሎ እንደ ማለት እንደ ተራ ጓደኝነት የሚታይ አይደለም። ይሄ ቁርኝት ነው፣ የአንዲት ሴት እና የአንድ ወንድ ቁርኝት፣ ተቆራኝተው አብረው በጋራ የሚኖሩት ኑሮ ነው። ስለዚህ በዚህ ቁርኝት ውስጥ ደግሞ ችግር ሊፈጠር የሚችል ምንም አይነት ንፋስ እንዲገባ ክፍተት መፈጠር የለበትም። በእርግጥ አሁን ስለ ሄሉ የምናቀው ነገር የለም። ስለ እንዳልክ ባለው ጉዳይ የእሷ ውሳኔ ምንድን ነው የምናቀው ነገር የለም። ግን ከእንዳልክም ጋር ቀጠለች ከሌላ ሰውም ጋር ቀጠለች ለሄሉ መመክራት ምክር ሶስተኛ ሰው ካጠገቧ ካላረቃች ካላራቀች አሁንም አስቸጋሪ ነው የሚሆነው። ከናቲ ጋር ስትለያይ እንደሰማ ነው ማለት ነው። ከጓደኛው በሰማችው ነገር ነው። ሄሉ ናቲን የተወችው ማለት ነው። ራሷም ስትጸጸት ሰምተናታል። ቸኩሎ ውሳኔ መወሰን አስቸጋሪ ነው ብላ ስትል በጸጸት ስትናገር ይህንን ሰምተናታል። ስለዚህ ምንም አይነት ሰው አብራ ካለችው ሰው ጋር ችግር ሊፈጥር የትኛውንም ድምፅ በግሏ ማስተናገድ የለባትም። አንዳንድ ችግሮች፣ ሁኔታዎች አሉ የሚለውን ነገር እንኳን ብትሰማ ከራሱ አብሯት ካለው ሰው ጋር ተነጋግራ ነገሯን መፍታት መቻል አለባት እንጂ ሶስተኛ ሰውን እያስገባች ራሷን መበጥበጥ ህብረቷንና አንድነቷን መበጥበጥ የለባትም። ለሄሉ መመክራት ምክር ይህንን ነው። አሁንም በቀጣይ እግዚአብሔር ቀንቶት እንዳልክ ሄሉ ወደ እንዳልክ ከሄደችና አብረው ለመኖር ከወሰኑ ግድ ነው አጠገቧ ያለ ያለውን ሶስተኛውን ሰው ከአጠገቡ ማራቅ ግድ ነው። በቃ ይሄ ግድ ነው። በትዳር ህይወት ውስጥ ሶስተኛ የሚባል ሰው ጓደኛዬ ነው እንደ እህቴ ነው እንደ ወንድሜ ነው ምናምን የሚባል ነገር የለም። በቃ አርቆ የጓደኝነትን ጠርዝ እና ደርዝ አሲዞ ማስቀመጥ እንጂ በሁለቱ ግንኙነት ውስጥ አስገብቶ እንደፈለገው እንዲያደርግ እንደፈለገው እንዲናገር ማድረግ ይሄ በትዳር ውስጥ ትልቅ ቅናትን እየፈጠረ ትዳር የሚበጠብጥ የሚያናጋ ነገር ነው። ስለዚህ አሁንም ቢሆን ልዑል በሄሉ ህይወት ውስጥ በእንደዚህ አይነት ሁኔታ የሚቀጥል ከሆነ እና እንዳልክ ደግሞ እንዳልክና ሄሉ ደግሞ ወደ አንድነት ለመምጣት ይህንን ውሳኔ መወሰን የሚችሉ ከሆነ አሁንም ልዑልም ቢሆን ማነው እንዳልክም ቢሆን በልዑል ሁኔታ ማዘኑ መቅናቱ ስለማይቀር ሄሉ ሶስተኛ ሰው ሌሎችም ሶስተኛ ለምን አይደለም? ወንድ ይቀርና ሴት እንኳን ሆነው ሶስተኛ ሴት ሶስተኛ ሰው ካለ ማራቅ ግድ ነው የሚለው እንግዲህ ይሄ በቃ የትዳር ሕግ ነው። ይሄ የተቋሙ ይሄ የተቋሙ ሕግ ነው። ሶስተኛ ሰው በትዳር ውስጥ አያስፈልግም። ያ ማለት ጓደኝነት መቅረት፣ መፍረስ አለበት እያልኩኝ ሳይሆን በትዳር ውስጥ ገብቶ ሊያንቦጫርቅና እንደፈለገው መሆንና ባልን ወይንም ሚስትን ሊያስቀና የሚችልን ተግባር በመካከል የሚፈጽም ሰው መኖር የለበት እሷ እንደ እህቴ ናት እሱ እንደ ወንድሜ ነው የሚል ነገር አይሰራም። በቃ አይሰራም። ጓደኛ ጓደኛ ነው። ጓደኝነቱን ይዞ በጓደኝነት ልክ መቀጠል አለበት፣ እንጂ በእንደዚህ አይነት ሁኔታ አስቸጋሪ ሊሆን ስለሚችል ማለት ነው። እንግዲህ እንዳልክ ስለ በሄሉ ጉዳይ በስሟ አንድ ትሬዲንግ ወይም ደግሞ አንድ ድርጅት አቋቁሟል። እጅግ በጣም ደስ የሚል ነገር ነው። እንግዲህ አይምሮ ሰብሰብ ብላ ትንፋሽ ወስዳ አስባ ከራሷ ጋር መክራና ተማክራ ወደዚህ ነገር የምትመጣ ከሆነ ይህም የድሮ ፍቅሯ ነው። ብዙ ፍቅራችንን አይተ ፍቅራቸውን አይተናል። ብዙ ነገራቸውን ተመልክተናል። ብዙ ብለና። ያደርገናል ብዙም ፑሽ አድርገናል እንዲጋቡ ማለት ነው። ያው በመካከል እንግዲህ እንደዚህ አይነት ነፋስ ተፈጥሮ መለያየት ሆኖባቸዋል። ያም ሆኔ ግን አሁን እንግዲህ እግዚአብሔር እንዳልክንም እግዚአብሔር ይርዳው ሄሉንም እግዚአብሔር ይርዳት እላለሁ። ስላዳመጣችሁ ጋር አመሰግናለሁ። አዳዲሶች ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁንም አስቀምጡልኝ። አመሰግናለሁ።